የወላይታ ሕዝብ አካባቢውን እንዲለማ ለትውልድ እንዲመች ጥረት ሲያደርግ ቆይቷል። ይህ ጥረቱ እውን እንዲሆን ከአብራኩ የወጡ በተለያየ የሥራ ዘርፍ የተሰማሩ ልጆቹ ዋጋ ከፍለው የቻሉትን አሳግተዋል። ዛሬ ላይ ጉለቶችን መሙላት የአካባቢውን ብልጽግና ማረጋገጥ በማስፈለጉ በሶዶ ከተማ የህዝብ የምክክር መድረክ ተዘጋጅቶ ውይይት ተደርጓል። የመድረኩ ዓላማ ዞኑ እንዲለወጥ በአንድነት ለመስራትና ልማትና መልካም አስተዳደር ለማሳካት መመካከር አስፈልጓል ያሉት የዞኑ አስተዳዳሪ ጴጥሮስ ወልደ ማርያም በህዝብ ተሳትፎ የልማት ሥራዎች መሰራታቸውን አብራርተዋል። በሰፊው ህዝብ ንቁ ተሳትፎ በርካታ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ የተመዘገቡ ስኬቶች ቀላል አይደሉም። ከስኬቶች በስተጀርባ ጠንካራ ትግል፣ ድንበር ተሻጋሪ ራእይ ተቀምጦ በመመራቱ በየምዕራፉ በውጤቶች ታጅበው ለትውልድ የተላለፈ እየተላለፈ መጥቷል። ካለፈው መማር ዛሬውን ለመጠቀም እና ለነገ ምርው እይታ አቅም ስለሚሆን በሂለቱ አሻራ ያሳረፉ አካላት ሁሉ ክብር ይገባቸዋል። የመንገድ ግንባታና የአውሮፕላን ማረፊያ የመሳሰሉ ትልልቅ ፕሮጀክቶች እየተሰሩ እንደሚገኙ የጠቆሙት አስተዳዳሪው ለዚህ ደግሞ በአንድነት መስራት ያስፈልጋል ብለዋል። የዞናችንን ነባራዊ ሁኔታ ስንመለከት ከምን ጊዜም በላይ መተጋገዝ ይጠበቃል። ውዝፍ የመልካም አስተዳደር ጥያቄዎች ያሉብን ዞን ነው። ከመቶ ሺህ ያላነሰ ቁጥር ያለው ስራ በተለያዩ መንገዶችና እና በአሰራር ብልሽቶች ምክንያት የተወዘፈ የአፈር ማዳበሪያ እዳ በየወቅቱ ከመንግስት ትሬዥሪ እየተቆረጠ በመሆኑ ለመንግስት ሠራተኛው ደሞዝ ለመክፈል በብድር የተወሰነ ውዝፍ እዳ ከሌሎች ምክንያቶች ጋር ተዳምረው የመንግስት ሰራተኛ ወራዊ ደሞዝ መክፈል ያልተቻለበት ከህዝብ አድራጊ ፍላጎት አኳያ መስራት አቅም የመስራት አቅም ይጥረት እያጋጠመን ይገኛል። በዚህ መነሻ ህዝባችንን በማስተባበር ከለውን እስከ ግብርና ኮሌጅ እና ከጦና አደባባይ እስከ አረቃ መገንጠያ አስፋልት መንገድ ግንባታ ስራ፣ የሱማ ዓለም አቀፍ የአውሮፕላን ማረፊያ ግንባታ፣ የወዶ መስኖ ግንባታና የዞን መስሪያ ቤቶች ዘመናዊ የቢሮ ህንፃ ግንባታ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ መረባረብ ያስፈልጋል። በዚህ ታሪካዊ መድረክ በውስጥ ግዳዊ ጉዳዮቻችን ላይ በጥልቀት ተወያይተን ድርና ማግ ሆነን የሚታዩ የልማትና የመልካም አስተዳደር ችግሮችን ለመፍታት በወጥነትና ሁላችንን በባለቤትነት ለቀጣይ ለወላይታ ከፍታ መሰረት የምንጥልበት መድረክ ስለሆነ ተሪኮ ለመውሰድ እንድንዘጋጅ ጥሪዬን ለማስተላለፍ እፈልጋለሁ። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ቁጥራቸው በዛ ያሉ የወላይታ ተወላጆች ለሀገራቸው ከፍ ያለ አስተዋጽኦ ማበርከታቸውን ያነሱት በደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ የእነርሱን አርያነት መከተል ያስፈልጋል ብለዋል። ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ክቡር አምባሳደር ተሾመ ቶጋ፣ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክቡር ተክለወልድ አጥናፉ አቶ ተክለወልድ አጥናፉ የኢትዮጵያ ብሔራዊ ባንክ ዋና ገዢ በመሆን ከ20 ዓመታት በላይ ያገለገሉ ሚኒስትሮችን፣ ኮሚሽነሮችን፣ ዋና ዳይሬክተሮችን በሀገር ደረጃ የሚታወቁ ታላላቅ የሃይማኖት መሪዎችን ያፈራ ዞን ናት። የወላይታ ተወላጆች በሀገራችን ኢትዮጵያ ይሁን በተለያዩ የዓለም ሀገራት በበርካታ ቦታዎች ተዘዋውሮ ከፍ ባለ ቁጥር የሚገኙ ሲሆን ለዚህ ዋነኛው ምክንያት ታታሪነታቸውና ሰርቶ ለመለወጥ ያላቸው ባህልና ፍላጎት ከፍተኛ መሆኑ የሚታወቅ ነው። ስራን ባህል ከማድረጋቸው የተነሳ በየትኛውም አካባቢ በኩራትና በልብ በሙሉነት ይኖራሉ። ከትናንት ትምህርት በመውሰድ ነገን የተሻለ ማድረግ ይጠበቅብናል ያሉት ኃላፊው፣ ተግባቦት ፈጥሮ ወደፊት መራመድ ይገባል ሲሉ አሳስበዋል። በጀግኖች ጥንት አባቶቻችን የተጣለውን መሰረት በትውልድ ቅብብሎች እዚህ የደረሰው አዲሱ ትውልድ መለስ ብሎ በማየትና ቆም ብሎ በማስተዋል ከትናንት ትምህርት በመውሰድ ዛሬን በትጋትና ቀንና ማታ በመስራት ለቀጣይ ትውልድ የተሻለ መሰረት መጣል ይጠበቅበታል ብዬ አምናለሁ። ከሊቅ እስከ ደቂቅ የሚገኘው መላው የወላይታ ተወላጅ በህዝቡ የአብሮነት የልማት የልማትና የመልካም አስተዳደር ጉዳዮች ተግባቦት መፍጠር እንዲቻል ይህ ህዝባዊ የምክክል ኮንፈረንስ ማካሄድ አስፈላጊ ሆኖ ተገኝቷል። የመድረኩ ተሳታፊዎች በቀጣይ ዞኑ ያለበትን ችግሮች የሚቀርፍበትንና ወደ ስኬት መጓዝ የሚችልበትን መንገድ የሚያመላክቱ ሀሳቦችን ያነሳሉ ተብሎ ይጠበቃል። ለደቡብ ቴሌቪዥን ሲሳይ ደበበ ወላይታ ሶዶ